ሰላም ውድ አበሻ አዲስ ዩቲዩብ ቻናል ተከታታዮቻችን፣ ለመንገድ በተሰኘው አምዳችን ለመንገዳችሁ እንዲሆናችሁ እንዲሁም ለህይወታችን አንድ ነጥብ ጥሎ ያልፋል ያልናቸውን ታሪኮች እያጋራናችሁ እንገኛለን። ለቻናላችን አዲስ ለሆናችሁ ሰብስክራይብ እንድታደርጉ እየጠየቅን ወደ ዛሬው ታሪካችን እንለፍ። በየቀን ውሏችን አዳዲስ ነገሮች መስማትና ማየት የዘውትር ተግባራችን ከሆነ ሰነባብቷል። ህይወታችን በውድድር ያበደ ዓለም ውስጥ ተወጥሮ ያለ ነው። የምንኖርበት ዘመን አባትህ ከወንድምህ ጋር ያወዳድርሃል። ተመልከት፣ ወንድምህን ለመሆን ምን ያቅታሃል? መምህርህ ከክፍል እኩያህ ጋር ያወዳድርሃል፣ ለምን እንደሱ አትጎብዝም? ሚስት ባሏን ከጎረቤት ባል ጋር ታወዳድራለች፣ ለምን ሁሌ እንደሱ አበባ ሪሞቱን አንስታችሁ ቲቪውን እየቀያየራችሁ ብታዩ ሚዲያው በሙሉ በውድድር አብዷል። የድምፅ የባህላዊ ውዝዋዜና የዳንስ ውድድር፣ የምግብ ዝግጅት ውድድር፣ የክብደት መቀነስ ውድድር፣ የቁንጅናና የሞዴሊንግ ውድድር፣ የህፃናት ውድድር፣ የምግብ መብላት ውድድር፣ ውድድር፣ ውድድር፣ ውድድር አንድን ሰው አንደኛ ለማድረግ የስንት ሰው ሞራል ተጋድሞ መታረድ አለበት? ብዙ ችግሮችን አልፈው ቢመጡም፣ በጣም የሚያሳዝነው አንደኛ ወጣ የተባለው ደስተኛ አይሆንም። ውድድር ማንም የማያሸንፍበት ጨዋታ ነው። የእኔ ልጅ ሁሌም አንደኛ ነው የሚወጣው የሚባል ልጅ ሲያድግም ሁሌም ራሱን በሁሉም መስክ እያወዳደረ ዘውትር ባዶነት ነው የሚሰማው። ማንም ሰው ቢሆን በሁሉም መስክ የተሻለ ሊሆን አይችልም። በስራው የተስተካከለ በግል ህይወቱ ውድቀት የገጠመው ሊሆን ይችላል። ሀብታም ከሆነ ስነ ምግባር ይጎለዋል፣ ወይም መልከ ጥፉ ሊሆን ይችላል። ቆንጆ ከሆነች ሙያ አልባ ትሆናለች። መልክ ስጠኝ ሙያ ከጎረቤት መልከ ጥፉን በስም ይደግፉ እንደሚባለው ሁላችንም ብንሆን በአንድ ወይም በሌላ ጉዳይ ጉድለት ይኖርብናል። የሰው ፍጹም የለውም። ሁላችንም የምንመዘነው በትክክለኛ ዋጋችን አይደለም፣ ይልቁንም ከሌሎች ጋር ተወዳድረን በምናወጣው ዋጋ ነው። ከእንቅልፋችን ከነቃንበት ቅጽበት ጀምሮ ራሳችንን ከሌሎች እናወዳድራለን የሚያስገድድ ስርዓት ተዘርግቷል። ውድድሩ በስኬት በደስታ ወይም በደም ግባት ሊሆን ይችላል። ሰውነታችንን ከሱፐር ሞዴሎች ጋር እናወዳድራለን። ስኬታችንን ከጓደኞቻችን ጋር እናወዳድራለን። የፍቅር ግንኙነታችንን ከልብ ወለድ መጽሐፍና ከፍቅር ፊልሞች፣ ከሙዚቃዎቻችን ጋር እናወዳድራለን። ሁሉም ይቅርና በሕይወታችን የገጠመንን ፈተና ከሌሎች ስቃይ ጋር እናወዳድራለን። የቆጡን አወርድ ብላ የብብቷን ጣለች እንዳይሆንብን ያበደውን ውድድር ብንቀንስ እላለሁ። ቀጣይ ታሪካችን ይህን ይመስላል። አንድ ታክሲ የሚሄድበትን አቅጣጫ በወያላው እየተጠራ ሲያልፍ አንዲት የቸኮለች ወጣት አስቆመችው እና ወደ ታክሲው እየተጣደፈች ገባች። አንዲት አዛውንት የተቀመጡበት ጋር ተቀመጠች። ብዙ ቦርሳዎችን ይዛ ነበር። አዛውንቷን በቦርሳዎቿ ገጨቻቸው። አዛውንቷም ዝም አሉ። ነገር ግን ወጣቷ አስተውላ በቦርሳዎች ስገጩት ለምን ምንም አላሉም ብላ ጠየቀቻቸው። አዛውንቷም ፈገግ ብለው እንዲህ ላለው ትንሽ ነገር መጨቃጨቅ አያስፈልግም፣ ከአንቺ ጋር ያለኝ ጉዞ አጭር ነው። በቀጣዩ ማቆሚያ ወርዳለሁ አሏት። ይህ መልስ ሊታወስ የሚገባ ነው። አብረን የምንቆየው ጊዜ በጣም አጭር ስለሆነ በትናንሽ ነገሮች መጨቃጨቅ አያስፈልግም። ስንቶቻችን ነን በታክሲና በሌሎች ትራንስፖርቶች ስንጓዝ የምንጨቃጨቅ? አዛውንቷም ቀጠሉ፣ ህይወት በንዴት በቅናት በመያዝ ወይም አላስፈላጊ በሆኑ ክርክሮች ጊዜን ለማባከን በጣም አጭር ናት ብለው ወሬያቸውን ቀጠሉ። አንድ ሰው ስሜቴን ጎዳ ብለሽ አትበሳጪ፣ ህይወት በጣም አጭር ናት። አንድ ሰው ከዳኝ፣ ዋሸኝ፣ ወይም አሳፈረኝ ብለሽ ግራ እንዳትጋቢ፣ በጥልቀት ተንፍሰሽ ተዩ። ህይወት በጣም አጭር ናት። አንድ ሰው ያለ ምክንያት ሰደበኝ ብለሽ ቀንሽን አታበላሽ፣ ችላበዩ። ህይወት በጣም አጭር ናት። አንዳንድ ለጉርብትና የማይመቹ አስመሳይና ቅናተኛ ጨቅጫቃ ጎረቤት ገጥሞሽ መጥፎ ነገር ተናገረችኝ ብለሽ ቂም አትያዢ፣ ይቅር በያትና ህይወትሽን ቀጥይ። ህይወት በጣም አጭር ናት። በዚህ ዓለም ላይ የማንም ሰው ጉዞ ለምን ያህል ጊዜ እንደሚቆይ ማንም አያውቅም። የህይወት ጉዞ የማቆሚያው ጊዜ መቼ እንደሚመጣ ማንም አያውቅም። ለዚህ ነው በዙሪያችን ያሉትን ሰዎች ማድነቅ፣ ደግ መሆንና በቀላሉ ይቅር ማለት ያለብን። ፍቅር ትግስትና ደስታን እንምረጥ፣ ምክንያቱም አብረን የምናደርገው ጉዞ በጣም አጭር ነው። ስለዚህ ልጅ በየትኛውም ቦታ ብትሆኚ አለመናገርን ልመጂ፣ በሁሉም ነገር ፈገግታሽን አካፊ፣ ምክንያቱም ህይወት አጭር ናት። ብለው የሚወርዱበት ቦታ ሲደርሱ ታክሲውን አስቁመው ወረዱ። እውነት ነው ህይወት አጭር ናት። ሰሞኑን የሆነ ነገር ነው። ቢኤምደብሊዩ መኪናዋ የተበላሸባት እንግሊዛዊት ሴት የምታደርገው ጠፍቷት ኒውካስትል ስታዲየም አቅራቢያ የሚገኝ መሀል አደባባይ ላይ ቆማለች። በአደባባዩ ላይ ብዙ ሰው እያዩ ሲያልፉ መኪናዋን እንደተበላሸባት ያወቁ ሁለት ሰዎች መኪናዋን ወደ ዳር ለማውጣት መግፋት ጀመሩ። ነገር ግን ተጨማሪ ጉልበት ያስፈልጋት ነበር። ማንም ሊረዳት ግን አልቻለም። ይህን የተረዳ አንድ ቲሸርትና ቁምጣ የለበሰ ረጅም ሰው መኪናዋን ወደ ዳር ለማውጣት እየሞከሩ ያሉትን ሰዎች ተቀላቅሎ መኪናዋን መግፋት ጀመረ። በዚህ ጊዜ በመኪና ውስጥ ከእናቱ ጋር የነበረው ታዳጊ በአድናቆት የሚሆነው ጠፍቶት መኪናዋን እየገፋላቸው ወዳለው ሰው እያመላከተ ማሚ፣ ማሚ መኪናችንን እየገፋ ያለው እኮ ዳን በርን ነው አይደል ብሎ ጥያቄ ያቀረበላት፣ እናቱም አዎ አለችው። ይህ መልካም ሰው የኒውካስትሉ ተጫዋች ዳንበርን ነው በማለት መለሰችለት። የእንግሊዝ ብሔራዊ ቡድን ተከላካይና ከሰባ ዓመታት በኋላ በቅርቡ ክለቡን ኒውካስትልን የዋንጫ ባለቤት ያደረገው ሚሊዮነሩና ዝነኛው የእግር ኳስ ተጫዋች ዳንበር ዝና ጨምድዶ ሳይዘው ከሚሄድበት መንገድ ተመልሶ ተቸግራ ያያትን ሴት መኪና ገፍቶ ወደ ጥግ እንድታቆም ረድቷት ብቻ አልሄደም ወደ ሴትዮዋ ቀርቦ ሌላ የሚያግዛት ነገር እንዳለ ሁሉ ጠይቋት ወደ ልምምድ ቦታው የሄደው በኛ ሀገር ደግሞ ብጉር የምታህል እውቅና ያላቸው የሰፈራቸው ሰው ብቻ የሚያውቃቸው ወንዝ ያልተሻገረች ሚጢጥዬ ዝና ይዘው ለእውቅና ያበቃቸውን ህዝብ ላይ አክት የሚያደርጉ ለዝነኛና ታዋቂ ሰዎች ይህ ትምህርት የሚሆን ይመስለኛል። ከወደዳችሁት፣ ኮሜንት፣ ሼር፣ ላይክና ለቻናላችን አዲስ ለሆናችሁ ሰብስክራይብ እንድታደርጉ ጋበዝን።